ብሩክ እንግዲህ በእግር በፈረስ ሲፈለግ ኖሮ ዛሬ መጣ ማለት ነው። ዛሬ መጥቶ እንግዲህ አስደመማቸው። በተለይ ምሳሌ በጣም ነው የተደሰተችው። ምክንያቱም አባትሽ ውጭ ሀገር ሄዷል ለስራ ተብላ አባቴ ለምንድን ነው የማይደውለው እያለች ቅድስትን እያስጨነቀቻት ነበረ። ነገር ግን በድንገት መጥቶ ሰርፕራይዝ አደረጋቸው። መልምልም ይሄንን ማመን አቃተው። እንዴ ወንድሜ፣ ምን ውስጥ ገብተ ነው? የት ነበርክ ሲለው ታሪኩ ረጅም ነው ወንድሜ። አሁን ግን ልጅ ፊት የሚወራ ነገር አይደለም እኔ የነበርኩበት ቦታ። ስለዚህ እኔ እናንተ ለብቻ እናወራለን። መልመል፣ እንኳን መጣ። ልጄ ብቻዋን እንዳትሆን አጠገቧ ስለነበርክልኝ ከልብ ነው የማመሰግነው አለው። ከዛ መልመል እንዴ ልጅህ እኮ ልጄ ናት። ምን ሆነሃል አጎት ማለት ለመቼ ነው ታዲያ? ደሞ ምንም አላረኩላዘው ቅድስት እናት እንደ እናት የተንከባከረቻት እሱን አውቃለሁ። ጋዛም እንግዲህ ማህሌት ይሄን ስሰማ ወይኔ አለቀልኝ። እኔስ የሞተ መስሎኝ ነበር፣ እሱ በይወት ካለማ አሁን የሚያሰብኩት ነገር አልተሳካልኝም። ምን ይሻለኛል አሁን? ነገሩ ቤቱ አለመሸጡን ዝና ነግሮኛል፣ ስለዚህ ቤቱን የራሴ አደርጋለሁ። መጥሪያውን ሰጠውና የባለፈው መጥሪያማ ወይዘሮ ቅድስት ቀደዋለች፣ አሁን ግን እሰጠዋለሁ ብላ እንግዲህ ወደ ቤታቸው አቅንታለች። ከዛ መልምል ዛሬማ እሰራልሽ አለው። ከዚህ ቤት አትውጭ ሬሳሽ ካልሆነ በስተቀር ብሎ ከኋላዋ እየተከታተለ እንግዲህ እነ ብሩክ ቤት ገቡ። ከዛም ቅድስት ምን ልትሰሪ ነው እዚህ ቤት የመጣሽው? ስትል ጉሮሮዋን ሲጥ አደረገቻት። አታፍሪም እንዴ ደግሞ ምን ቀረሽ አሁን? ጋሽን የት እንደደበቅሽና የት እንዳደረግሽው ትናገሪያለሽ! እያለች እንግዲህ እሷን እያሰቃየቻት እያለ ብሩክ በድንገት መጣ። እንዴ ጋሼ የት ከርመ ነው እ ምን ውስጥ ገብተህ ነው? እኛ እኮ እዚህ ተጨነቅን። በሰላም ነው እንዴ የጠፋኸው? በሰላም ነው የጠፋኸው ስትለው፣ አዎ በሰላም ነው ቅድስትዬ፣ አስጨነኳቸው አይደለ? በጣም ይቅርታ፣ ሳልናገርም በመሄዴ እያለ እንግዲህ፣ አባዬ ግን ለምንድን ነው ስልክ ያልደወልክልኝ? ቆይ ለምን አላሳዝንህም እንዴ እያለች ቅድስትዬ ማነች? ምሳሌም አረ ምሳሌዬ፣ እኔ ኮ በጣም ስራ ቢዚ ስላደረገኝ ነው። ለዛ ነው የጠፋሁት የኔ ልጅ ከዛም ወደ መሀል የተመለሳልና አንቺ ምን እዚህ ቤት ውስጥ ማንም የለም ብለሽ ልጅ ልትገይ ነው የመጣሽው ሲላት በደፈነው አዎ አለች እሷ ምን አንቺ እኮ አታደርጊውም አይባል አይባልም ታደርጊዋለሽ አደርገዋለሁ ለምንድን ነው የማላደርገው ይሄን ቤት የኔ ካላደረከው መቼም አንተ መሆንክ ልጅ በሰላም አትኖሩም ስለዚህ የኔ ምልህን ማድረግ አለብህ ብሩክ እምቢ ካልክ ግን ከባድ ነገር ይከተልሃል አለችው። እስኪ ምን እንደምታመጪ እናያለን። ነገር ግን ይሄ ቤት የኔ ሳይሆን የምሳሌ ነው። ስንቴ ልንገርሽ አሰሚም እንዴ! በምሳሌ ስም ያለን ቤት ለአንቺ ለማድረግ ደግሞ ለእኔ ይከብደኛል። አንቺ እኮ ለዚህ ቤት ምንም አይነት አስተዋጽዖ አላደረግሽም። እንዴት ነው ቤቱ ለእኔ ይሆናል ብለሽ የምታስቢው? ቆይ እንዴት ከዛ በኋላ እንግዲህ ማህሌትን ሲጥ አደረጋ ማነች ቅድስት አንቺ እንደድሮው የምፈራ መስሎች ነው እንዴ ጋሼ ባይመጣም እኔ ብቻዬን ላንቺ እንደማላንስ ጠንቅቀሽ ታውቂያለሽ ምን ልትሰሪ ነው የመጣሽው ተናገሪ ብላ እንግዲህ ጀርባዋን ከኋላ ይዛ አንቁራ ጉሮረዋል አፍና ልትገላት ባክሽን ልቀቅኝ ቅድስት እገልሻለሁ ተይ ልቀቅኝ ብትላትም ጭራሽ አሁንም ትዝቻለሽ እንዴ ብላ እንግዲህ ሲጥ አረገቻት ከማጅራቷ ይዛት ቅድስት ጀግንነቷ ሳይደነቅ የማይታለፍ ነው። ከዛም በጣም በጣም በጣም ተናደደች እና መሀሌት እሰራልሻለሁ፣ ለዚህ ስራሽ ዋጋ አስከፍልሻለሁ። እመኝኝ ቅድስት አንቺ እኔ ላይ ነው እጅሽ ሊያነሳሹ፣ እጥፍ አድርጌ ነው የምመልሰው። ከዛም ፉከራዋን ቀጠለች። መሀሌት አሁን አትፎክሪ እያለች ከሷ ጋር እየተናነቀች እየገለ መልመል ከኋላ መጣ። ጎሽ መጣሽ በፈረስ ሲፈልጉት በእግር ይገናኛል የተባለው ለካ እውነት ነው። አገኘሁሽ። መለስ ሰሪ ነበር የመጣሽ? እባክሽ ከጀርባሽ እኮ እየተከታተልኩሽ ነበረ። እኔም መድረሻችን እያየውሽ ነበረ። ወይዘሮ ማህሌት እኔ እንደውም አጥብቄ ሲፈልግሽ ቤት ድረስ መጣሽ አይደለም። አመሰግናለሁ እዚህ ድረስ ስለመጣሽ ብሎ እንግዲህ ሱም ቁጭ አድርጎ እያንዳንዱን ነገር እያናዘዛት፣ ባካችሁ እኔ ምሳሌ ላያት ነው የመጣውት፣ ሌላ ነገር አይደለም። ስለዚህ እባካቸው እያለች ስትቀባጥር፣ አይደለም ምሳሌ ልትገላት ነው የመጣችው፣ አሁን ለእኔ ነግራኛለች፣ አለ ብሩክ። ምን? አዎ ማን ነው የላከሽ? ማን ነው እንደዚህ አድርጊ ብሎ የላከሽ? ስትባል እንግዲህ ንዛዜ ሲያበዙባት ጊዜ ዝና ነው የላከኝ። ምክንያቱም ምሳሌን ከገደልሻት ብሩክ ከተደበቀበት ይመጣል። ስለዚህ ከዛ በኋላ ክስሽን ታነሻለች ብሩክ ላይ፣ ቤቱ ያንቺ ይሆናል እሱ ነው ሂጂና፣ ምሳሌ እንግዳያት ብሎ የላከኝ ከዛም ብሩክ አበደ፣ አበደ። እንዴት ደሞ በልጅ የመጣችሁ ይሄ ማይረባ ሰውዬ፣ ችግሩ ምንድን ነው? ከኔ ጋራ ቆይ፣ ምን አይነት ችግር ነው ከኔ ጋር ያለበት? ሲል ያዙ፣ ልቀቁኝ! ያለ ብሩክ ከዛም፣ ወንድሜ፣ አንተ በመጀመሪያ ደረጃ በሰላም ወደ ቤት በመመለስ ደስ ብሎኛል። ሲቀጥል ደግሞ እችን ለእኔ ተዋት፣ እች ከኔ የማታልፍናት ለእያንዳንዱ ነገር ዋጋ ትከፍላለች። ስለዚህ ለምንና እንዴት እንደመጣች እያንዳንዱ ትነግሪያለሽ። እኔ እንደውም ሀሳቤ እኮ ወንድሜ የጠፋበት ምክንያት ያንቺ እጅ ያለበት ብዬ ነበረ። ስለዚህ አንቺ የመጣሽ ለካ ልጃችንን ለመግደል ነበረ። ጎበዝ ማህሌት፣ አንቺ እኮ ጀግና ነሽ። ሰላም ውድነት የተከበራቸው የተስፋ ቻናል ቤተሰቦች እንዴት ናቸው? ደና ናቸው ወይ? አለው ደና ነኝ። እንግዲህ ብሩክ ሳይታሰብ ዱብ አለባቸው ማለት ነው። ማህሌትና ብሩክ እኩል ተገናኙ። ቤት ውስጥ ማህሌት ዝና በላካት መሰረት እንግዲህ ምሳሌን ልጅና ግዳያት ብሎ እሷም በቃሉ መሰረት ቀጥ ብላ ሄደች። እንደው በልበ ሙሉነት ዝና እኮ ለእኔ የሚሆነውን ነገር ያውቃል። ለእኔ የሚጠቅመኝን ጥሩ ሀሳብ ነው ሁሌም ያመጣልኝ። የዛሬው ሀሳብ ማ ወፍ ጭራሽ በቃ ደስ የሚል ነው እያለች እንግዲህ በሙሉ ሀሳብ እሱ ጋር ሄደች። ከዛ በኋላ ኤፍራታ ታይገን ይቅርብሽ ማህሌት ይሄ ነገር አላማረኝም። ታይ በኋላ ሌላ ችግር ያመጣብሻል ስትላት፣ ታይ እባክሽ አንች ደግሞ ሁሌም ማፍራት ብቻ፣ አንዳንድ ጊዜም ደፈርበኝ እንጂ ምንድን ነው? አይ ተይ ተይ ባክሽ፣ እኔ ደህንነቴ ይሻለኛል። እንደዚሁ ፈርቼ ብኖር ነው የሚሻለኝ። አንቺ ግን አይ ካልሽ የራስሽ ጉዳይ ማህሌት፣ እኔ አገባኝም። በኋላ የሚከተልሽ ነገር ከባድ ነው አለቻት። ትፍራታ ምና የምታውቂው ነገር አለ? እኔ ማምላቅ እችላለሁ አንቺ ራስሽ አይደለሽ እንዴ መልምል ሀይለኛ ሰው ነው ስትይ፣ ሰማውት እንደማይለቅሽ ምን ታውቂያለሽ? ተይው እባክሽን እሱ ይታባቱ ያገኘኛል እያለች እንግዲህ ተይ ብያለሁ ማህሌት፣ ተይ እያለች ብትላትም ኤፍራታ፣ እኔ ካንቺ ጋር መሄድ አልፈልግም ብላ ተመለሰች። አንቺ ቦቋቃ ስጦታው ስትላት፣ አልፈልግም ይቅርብኝ ብላ ተመልሳ ሄደች። ከዛም ወይዘሮ ማህሌት በቃ እንደው ቀጭ ቀንቧ ያለች ቦርሳዋን እጇ ላይ ጣል አድርጋ መልመልና ሞገስ ከኋላዋ እየተከተለው መሆኗን ማንም አታውቅም። እሷ ከዛም ቀጥ ብላ ገባችና ቅድስት ምን ልትሰሪ ነው የመጣሽው እዚ ቤት ብላ ጀርባዋ ከጀርባዋ ሆና ማጅራቷን ንቅ አደረገቻት። ከዛም ይህ ቤት እኮ ነው አንቺ ሰራተኛ መሆንሽ ረሳሽ፣ እን የምን አባሽ ቤት ቤቱ የጋሼና የምሳሌ ብቻ ነው። ቆይ አታፍሪም እንዴ ከዛ ነገር ሁሉ አሁን እዚ ቤት መመልሰች ስትመጪ ምን ጉድ ነሽ? አለቻት። ቅድስት አንቺንም ያችንም በሽተኛ አንድ ላይ ሳልጨርሳችሁ አፍሽን ዘግተሽ ብትቀመጪ ይሻልሻል ጭራሽ አለችና ማንቁርቷን ይዛ እንግዲህ ስታስለፈልፋት በድንገት ብሩክ መጣ። ብሩክ ሲመጣ ሁላቸውም ደነገጡ። ጋሼ ብላ ማህሌትን ያነቀቻት ትለቀቀቻትና እንዲህ ጋሼ የት ነበርክ እስከዛሬ? በሰላም ነው ግን የጠፋኸው? እያለች ቅድስትዬ እንግዲህ ብሩክ ላይ ጥምጥም ብላ አዎ ምሳሌ፣ ደህናናችሁ እናንተ? እኛ ደህናነን አንቺ እዚህ ቤት ምልሰሪ መጣሽ? ብሎ እንግዲህ እችን ማህሌትን አፋጠጣት። ከዛም ቤቴ እኮ ነው፣ ምን ነው በመጀመሪያ እንኳን ሰላም መጣ ስትለው፣ አሁን ወሬውን ታይና፣ እዚህ ቤት ምን ፈልገሽ እንደመጣሽ ተናገሪ ሲላትም እዚህ ቤት የመጣሁት